ለመለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል ዋዜማ በሰላም በጤና ደረሳችሁ። ጤና ይስጥልንት መልካቶቻችን ከደቡብ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ምንይሉ በየነ ቆይ ታደርጋለሁ አብራችሁ እንድትቆዩ የአክብሮት ግብዣችን ነው ወደ ቀዳሚው ዜና ተሸጋገርን። ጠቅላይ ሚኒስትር ዶክተር አብይ አህመድ መጪውን የፋሲጋ በዓል ምክንያት በማድረግ ዝቅተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞችና ጽህፈት ቤቱ ለሚያሳድጋቸው አሳዳጊ የሌላቸው ህጻናት ማዕድ አጋርተዋል። የማዕድ ማጋራቱ በዓሉን ካለ ምንም ችግር እንድናከብር ያስችለናል ሲሉ የማዕዱ ተካፋዮች ተናግረዋል። ሀሳባቸውን ተከታትለን እንመለስ። በዓል ሲመጣ ለልጄ ምልስ ብ የምቸገርበት ጊዜ አለ እና ይህን ያህል አስታዋሽ አግኝተን ይህን ያህል በጠቅላይ ሚኒስተር ደረጃ አስታዋሽ እንደዚህ አይነት ማዕድ ማጋራት መደረጉ ለኛ ከምንም በላይ ትልቅ ደስታን የሚፈጥርብን ከምንም በላይ በቃ እኛ ማለት እንደዚህ አይነት ደስታን ከዚህ በፊት እኛ አይተነው አናውቅም ክብር ነው ለኛ ቤተ መንግስት መገኘት በጠቅላይ ሚኒስተር እጅ ይሄን ያህል ነገር እድሜያቸውን ያርዝምልን የስልጣን ዘመናቸውን ያቆየ ደግሞ ልጆች ያለ ሀሳብ እየተማሩ ነው ሲጀመር የመንግስት ትምህርት ቤት ነው የሚማሩት ግን ብዙ ነገር የሚማሩት ግን ብዙ ነገር ያስፈልጋቸዋል ደብተር አለ እስክሪብቶ አለ ቦርሳ አለ ሁሉን ነገር የሚያስፈልጋቸውን ነገር አሟልቶ እያስተማረልኝ ነው። ወጪ የለብኝም። ከዚህ በፊት የመንግስትም ቢማሩ ወጪ ነበረብኝ። አሁን ግን ሀሳቤ ጭንቀቴም ተቃሎልኛል። ለምን ወጪውን ሁሉን ነገር ደብተሩን፣ ቦርሳውን ሁሉን ነገር እየሸፈነልኝ እያስተማረልኝ ነው። እዚህም ደግሞ የምወስደው ነገር አራት ወር አምስት ወር እየተመገብኩ ነው። ሀሳብ የለብኝም። ብዙም ብዙም ጭንቀቴ ነበረብኝን ብዙም ጭንቀቴን አስወግዶልኛል። እውነት ለመናገር ደስ ብሎኛል። አንደኛ እግዚአብሔር ያለውን ልጁን ከሰጠን እኛ ደግሞ ካለን ነገር ለሰው ልጅ ማካፈል ይሄ ትልቅ ነገር ነው። ይሄንን ደግሞ ዶክተር ዛሬ በዚህ ቦታ ተገኝተው ያደረጉልን ነገር ይህንን ነው የሚያስተምረው። እኛ ኢትዮጵያውያን በኃይላችንም ይሄ ነው ያለንን ነገር ማካፈል መስጠት፣ ይሄ ትልቅ ነገር ነው። በጣም ደስታ ተሰምቶኛል። ማለት ከአሁን በፊት እንደዚህ አይነት ስጦታ ተሰጥቶ አያቅም በጽህፈት ቤቱ ግን እሳቸው ከመጡ ጀምሮ ግን ማዕድ ማጋራት ፕሮግራሙ በጣም በከፍተኛ ደረጃ እየተካሄደ ነው። አነስተኛ ደመወዝ ያለው ሰላሳ አምስት ህጻናት ደግሞ በበዓሉ ስጦታዎች ይካሄዳሉ። በጣም ደስታ ነው የሚሰማኝ፣ ምክንያቱም ማዕድ ማጋራት ማለት ለተቸገረው ሰው እያጋራን እየሰጠን እያበላን እያጎረስን መሄድ ስለሆነ ይህም ባህላችን እንዲጎለብት ስላደረጉ በጣም ደስታ ይሰማኛል። በቃ ማለት ጓዳ የገብተው ያዩኛህል ነው የመሰለኝ ውስጤን የተረዱኝ የራሴን የግል ህይወቴን ያወቁልኝ። በቃ እንደዚህ አስታዋሽ ያገ እንዳገኘ ነው የተሰማኝ። ለኔ ለኔ ከምን ውስጥ እንዳወጣኝ እኔ በጣም ራሴን ስለማቀው የብረት መሰሶ ያድርግልኝ ብያለሁ። ቸሩ መድኃኒዓለም በወጣበት በገባበት ይጠብቅልኝ፣ እንቅፋት አይንካበት፣ የሱን ክፉ አያሳየኝ ብያለሁ። የኔነት ስሜት ተሰምቷቸው ወገኖቼ ናቸው መርዳት አለብኝ መስጠት አለብኝ ከጎናቸው መቆም አለብኝ ብለው መስዋዕትነት ከፍለው ስለመጡ በጣም ደስታ ይሰማኛል። ምክንያቱም ያልተለመዱ ነገሮች እየተ የተሰፈጸሙ ስለሆነ በዚህ ጽፈት ቤት ማለት ነው። አሁን ዶክተር አብይ ትምህርት እየሰጠ ነው ለሌላው፣ በሚዲያም የሚያዩ በምንም የሚያዩ ከዚህ ትምህርት ይወስዳል ብዬ አስባለሁ። ብዙ ሀብታሞች አሉ ኢትዮጵያ ውስጥ ብዙ ሀብታሞች አሉ፣ የሌላቸውም ድሃዎች ብዙ አኖች አለ። ስለዚህ ያለው ለሌለው እንዲያካፍል ዶክተር አብይ አሁን ከዶክተር አብይ ትምህርት መውሰድ ይቻላል። አሁን እኔ ለምሳሌ ከሰፈር ውስጥ ይሄንን አገኘው፣ ሰፈር ውስጥ ደግሞ ከኔ ይባስ አሉ፣ ከኔ ይባሱት ደሞ ቢያንስ በትንሽ ነገር እንኳን ሄጄ እንድጠይቅ ከእሳቸው ትምህርት ነው ትወስዳለሁ። እኔ ቢኖረኛ በእሳቸው ስላገኙኝ አይደል ይሄን ያገኙት እኔ ደግሞ ላላገኘው እኩል እንድበላ በዓልን፣ አብሬ እንዳሳልፍ፣ የበዓልን ደስታ እንዳይ ቢያንስ ይሄ ነገር አመት ሁለት አመት ባይቆይ እንኳን የዛን እለት ከልጄ ጋር ተደስቼ ይኖራል። ይሄ ድሃ ነው አይልም፣ ሰው አይመርጥም፣ ዝቅ ብሎ ትንሹንም ትልቁንም አክብሮ፣ እግዚአብሔር ያክብረው እና እኔ ለሱ ቃላት ያንሰኛል በጣም እውነት ጠቅላይ ሚኒስትሩም ሁሉም ከነ ባለቤታቸው ከነ ቤተሰቦቻቸው መልካም በዓል እንኳን ለፋሲጋ በዓል በሰላም አደረሳችሁ። እናስፈልጋለን እጅግ በጣም እያመሰገንኩ ለመላው ኢትዮጵያ ሕዝብና ለዶክተር አብይም እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ሰላሙን ይስጠን፣ ጸጋውን ያብዛለን። ኢትዮጵያን እግዚአብሔር ይባርክ። መልካም በዓል ልወዳለው። ክቡር ጠቅላይ ሚኒስተርን በጣም እናመሰግናለን። ያለውን በቃ በዓሉ የሰላም የደስታ እንዲያደርግላቸው እመኛለሁ። ከጎናችን ቆመው ድሃውን በመርዳት ለሌላው ማርአያ በመሆን ያደረጉት አስተዋጽኦም በጣም ደስ ይለኛል፣ አመሰግናቸዋለሁ። እግዚአብሔር ቸሩ መድኃኔዓለም እሱን ደግሞ ያግዘው ላለው። በተመሳሳይ ዜና የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ስታሌ ደግሞ የትንሣኤ በዓልን ምክንያት በማድረግ በሐዋሳ ከተማ ለሚገኙ አቅመ ደካሞችና አካል ጉዳተኞች ማዕድ አጋሩ ድጋፉ የተደረገላቸው 200 የሚሆኑ የብረሰብ ክፍሎች በዓልን በደስታ ማሳለፍ እንዲችሉ የሚያደርጋቸው መሆኑን ተናግረዋል። ወንደሰን መልስ ዝርዝራለሁ የዘንድሮ ትንሳኤ በዓልን ምክንያት በማድረግ በሀዋሳ ከተማ ለሚገኙ ቁጥራቸው ሁለት መቶ ለሚሆኑ አቅመ ደካሞች፣ አረጋውያንና አካል ጉዳተኞች የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ማዕድ ማጋራት መርሃ ግብር አከናውነዋል። ርዕሰ መስተዳድሩ በዚሁ ጊዜ እንዳሉት እርስ በርስ የመደጋገፍ ባህላችን ዛሬ የተጀመረ ሳይሆን ጥንትም ያለ ስለመሆኑ ተናግረዋል። በተለይ ከለውጡ መንግስት ወዲህ ይህ በጎ ተግባር እየተጠናከረ ስለመምጣቱም ገልጸዋል። ከለውጡ ወዲህ የነበረው ባህላችን ገልብተው ከፍ ያለበትና እና ሰው ተኮር በሆነ መልኩ መረዳዳት የተጀመረበት አሁን ባህል እየሆነ እየመጣ ያለበት ሁኔታ አለ። በዚህ ምክንያት ከዚህ በፊትም የምናረገው አሁንም ባህል አድርገን የቀጣል ነው። እንደ መንግስት አቅሙ ያላቸው ባለሀብቶችንም በማስተባበር አራያነት ያለውን ስራ በመስራት አቅም ለሌላቸው የፋሲካ በዓልም ምክንያት በማድረግ ሁሉም ተደስተው እንዲያልፉ የማገዝ ስራ ነው እየሰራ ነው ያለ። ነው የክልሉ መንግስት ይህንን መልካም ስራ የሚሰራበት ምክንያት ለማህበረሰቡ ምሳሌ በመሆን ሁሉም የመረዳዳትና አብሮ የመኖር እሴቱን አጠናክሮ እንዲቀጥል በማለም ስለመሆኑም አቶ ደስታ ተናግረዋል። ራሱን አስችሎ የሚያግዝ እንዲተጋገዝ በዚህ መልኩ እንኳ መስጠት ቢያቅተው ከደስታው ተካፋይ ለማድረግ በዕለት ዕለት ተጠራርተው እየተረዳዱ አብሮ የመብላትና አብሮ የመደሰት ሁኔታ እንዲቀጥል ማንኛውም ዜጋ በዚህ ሌላው ሲደሰት እሱ ደግሞ አዝኖ እንዳያልፍ ሰብአብነት ተሰምቶን ሁላችንም ተደስተን ማለፍ የምንችልበት ስራ ማህበረሰቡ የራሱ ስራ አድርጎ እንዲሰራ ለማነሳሳት ነው። የተሰራው ስራ መልካም ነው። የክልሉን ነዋሪ የኑሮ ደረጃ ለማሻሻል እንደ ሲዳማ ክልል የቤተሰብ ብልጽግና ለማረጋገጥ ጅምር ተግባራት መኖራቸውን ያነሱት ርዕሰ መስተዳድሩ ስራው የሚፈለገው ደረጃ ላይ እንዲደርስ ባለሀብቱም ሆነ የእምነት ተቋማት የድርሻቸውን ሊወጡ ይገባል ብለዋል። ድህነትን ለመዋጋት ማምጣት የሚያስችል እያንዳንዱ ቤተሰብ ታሳቢና ተሳታፊ በማድረግ ከድህነት የሚወጣበት አግባብ ላይ አተኩሮ ለመስራት የጀማመርናቸው ናቸው ስራዎች አሉ። የቤተሰብ ብልጽግና ፓኬጆችን ቀርጸን እያንዳንዱ ቤተሰብ ምን እንደሚመስል በማየት ቤተሰብ ስባል ጎዳና ላይ ያለውን ጨምሮ እያንዳንዱ ቤተሰብ ጤና ያለው ጤናውን መሰረት ያደረገ የሚጎሉት ድጋፎች በመለየት ድጋፍ ማድረግ ከተቻለ ለራሱ የሚያስፈልገውን ሀብት ራሱ የሚያመርትበትና የሚያዘጋጅበት ከእንዲህ አይነት ድጋፍ ከሚፈልግበት ወጥቶ ራሱን ችሎ የሚኖርበት በሂደት ለሌላውም የሚደርስበት የሚተርፍበት ሁኔታ ተግባራዊ ለማድረግ ስራዎች እየሰራን ነው። ይሁንና አሁን ጅምር ጊዜ ስለሆነ ለውጥ መጥተዋል ብሎ መውሰድ ስለማይቻል አሁን ባለው ሁኔታ ሁሉም <seð> ኢትዮጵያውያን። ሁሉም የክልላችን ነዋሪዎች አቅም ያላቸው ባለጸጋዎች ባለጸጋነታቸው ሊያረጋግጥ የሚችል ስራ ሊሰሩ ይገባል። የትንሳኤ በዓልን ምክንያት በማድረግ ድጋፍ የተደረገላቸው አካላት በበኩላቸው የክልሉ መንግስት በዓልን በደስታ እንዲያሳልፉ በማሰብ ላደረገላቸው በጎ ተግባር ምስጋናቸውን አቅርበዋል። በጣም ደስታ ነው የተሰማኝ። ወደር የሌለው ደስታ ነው የተሰማኝ። አለኝ የሚል ወገን አለኝ የሚል ነገር ነው የተሰማኝና እኔ በጣም እጅግ በጣም ደስ ብሎኛል። በጣም ደስ ያለ ከጎረቤቶች ጋር እኩል ሆኜ ይኖራለን እኩሎኝ ዳቦዬንም ደክቼ ይኸው በጌንም አርጄ ጎረቤቶችንም ጠርቼ ቡና ፍቼ እኩሎኝ እንድንውል አድርጎኛል። ከዚህ በፊት እንደዚህ አይነት ነገር የለም እና አሁን ነው ያየሁትና ደስ ነው ያለኝ። በጣም ደስ ብሎኛል። እናንተም ያው እኛ አቅም ደካማዎች በመሆኑ መጠን እናንተም ባሉ በደስታ አሳልፉ የሚል እነሱ ያደረጉልን ድጋፍ እንዲገርጌ ነው ማመሰግነ። ርዕሰ መስተዳድሩ ለአቅመ ደካሞቹ ያደረጉት ማዕድ ማጋራት ዱቄት፣ የምግብ ዘይትና ፍየልን ያካተተ ሲሆን ለመላው የክርስትና እምነት ተከታዮችም የእንኳን አደረሳችሁ መልእክትን አስተላልፈዋል። በሌላ ዜና ሰሞነ ሕማማት ጌታችን ኢየሱስ ክርስቶስ የሰው ልጅ ከዲያብሎስ ባርነት ነጻ ለማውጣት በፍቃዱ የተቀበላቸው መከራዎች የሚታሰቡበት ሳምንት ነው። ከሰሞነ ሕማማት እለት አንዱ የሆነው የስቅለት እለት የዕዳ ደብዳቤያችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነጻ የወጣንበት ዕለት ስለሆነ የድህነት ቀን ወይንም መልካም አርብ ይባላል። እለቱን አስመልክቶ ቃልአብ ጸጋዬ ተከታዩን ጥንቅር አሰናድቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሰረት፣ ኢየሱስ ክርስቶስ ለሰው ልጆች ብሎ የከፈለውን መስዋዕትነት ለማሰብ ይህን ያለንበትን ሳምንት ሰሙነ ሕማማት በማለት በልዩነት ታስበዋለች። በተለይ የዛሬውን ዕለት ክርስቶስ መስቀል ተሸክሞ የተንገላታበትን የተሰቀለበትንና የሞተበትን ዕለት በጾም በጸሎትና በስግደት ሲታሰብ ይውላል። የጌታ ስቅለት የሚታሰብበት የመዳን ቀን የሚታሰብበት ሰውን የፈጠረው በእለተ ዓርብ ነው። ሰባተኛው ቀን የሚባለው እለተ ዓርብ ነው። ሰውን የሚያዳነው ነው። በእለተ ዓርብ በእለተ ዓርብ የፈጠረውን ፍጥረት በእለተ ዓርብ አድኖታል። ስለዚህ ሰው የዳነበት ዓለም የዳነበት በመጀመሪያው ሰው አዳም ምክንያት በበላው ፍሬ ኃጢአት፣ ሞት ወደ ሰው ልጆች ወደ ዓለም ገብቶ ነበረ። ያ የገባው ኃጢአት፣ ያ የገባው መርገም፣ ያ የገባው ሞት በሞቱ እንዲሻር ደውያችንን ተቀበለ ህማማችንንም በራሱ ላይ አኖረ የበደላችንም ተግሣጽ በእርሱ ላይ ነበረ እንዳለ ህማማችንን የታመመ ደዌያችንን የተቀበለ ያን ሁሉ መከራ ለኛ ይገባ የነበረውን ሞትና ግርፋት፣ ለኛ ይገባ የነበረውን ስድብ፣ ለኛ ይገባ የነበረውን ነቀፌታ ሁሉ በመስቀል ላይ ሆኖ ተቀበለለት። ስለዚህ እለተ ዓርብ እለተ ስቅለት የመዳናችን ዳግመኛ የተሰራንበት ዳግመኛ እኛነታችንን ያገኘንበት ነው። እንደምነቱ አስተምሮም ለሰው ልጆች ብሎ ወደ ምድር የመጣ ጌታ በሰው ልጆች መከራን የተቀበለበትና በብዙ የተሰቃየበትም ምለት ነው። ደሙ ከሰውነቱ ላይ ፈሶ እስኪያልቅ ስጋው ተበጣጥሶ ቆዳው እስኪበጣጠስ አጥንቱ እስኪታይ ድረስ ስጋው ከላዩ ላይ ተበጭቆ እስኪያልቅ ድረስ ተገርፏል። ያ መከራ ለሰው ልጆች ለዓለም ሁሉ የተከፈለ ሰዎችን ለማዳ የእግዚአብሔር ልጅ የከፈለልን ዋጋ ነው። ሰው ይሄንን ዋጋ ይሄንን ቤዛነት መክፈል አይችልም ፍጡር ስለሆነ ይህንን መከራ መቀበል የሚችልበት አቅም የለው። እርሱ ግን ሰው የሆነ አምላክ ስለሆነ በአምላክነቱ ሁሉን ቻይ የሆነ፣ በሰውነቱ ደግሞ መከራውን ተቀበለ። ስለዚህ ዋጋችንን የከፈለበት ቀን ስለሆነ እለተ አርብ ብዙ ቀናችን ናት፣ ብዙ ነገራችን ናት። እለተ አርብ፣ እለተ መድኃኒት፣ እለተ ስቅለት፣ ዳግም የተሰራንባት እለት ተብላ በልዩ ሁኔታ በመላዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተለያዩ አይነት ያንን በሚያስታውሱ ስርዓቶች ይከበራል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንም ይህን እለት የሚያወሱ የክርስቶስን መንገላታትና ለሰው ልጆች ብሎ የከፈለውን መስዋዕትነት የሚያስታውሱ ሁነቶች እየተከናወኑ ይህ እለት ይታሰባል። በጠዋት ነው ቤተ ክርስቲያን የሚከፈተው በሌሊት። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ በሌሊት በጨለማ ማታ ላይ ነው ሐሙስ ያያዙት። ሌሊቱን ሙሉ ብዙ መከራ ሲያደርሱበት፣ ልብሱን ሲገፉ፣ ምን ሲሉት ሲያዳፉት ቆይተዋል። ጺሙን ሲነጩ ሲመቱት ቆይተዋል። ሌሊት ላይ ደግሞ ወደ ሊቀ ካህናቱ ወደ ሀናና ወደ ቀያፋ ግቢ ይዘውት ሄደዋል። ጴጥሮስ የካደበት ማለት ነው። እሳት ለመሞቅ ሲል ወደዚያ ይዘውት ሄደዋል። ይሄን በማሰብ በሌሊት ቤተ ክርስቲያን ደወል ተደውሎ ተከፍቶ ካህናቱ ተገኝተው ምእመናንም ተገኝተው በመስገድ ዓለም ላይ የምትፈርድ ጌታ ምትፈርድ አይደለም እውነተኛ የሆንክ ዳኛ የእውነት ዳኛ። እውነተኛ ተብሎ ከሐሰተኞቹ ጋር አይነጻጸርም። እሱ የእውነት ዳኛ ነው። እውነተኛ የሆንክ ዳኛ በአንተ ፊት ሊቆሙ በሚገባቸውና በአንተ ፊት እንዲቆሙ ሥልጣን በተሰጣቸው ለምልጃ ለጸሎት ሥልጣን በተሰጣቸው በፊት ቆመው እንዲያማልዱ ሥልጣን በተሰጣቸው ሊቃነ ካህናት ፊት ለፍርድ ቆምክ በሚል ሌሊት ይታሰባል። በእምነቱ አስተምሮ ኢየሱስ ክርስቶስ የተንገላታበትን የተሰቀለበትንና የሞተበትን ለማሰብ ሁሉም በስግደት እለቱን ያስታውሰዋል። ሶስት ሰዓት ላይ ደግሞ በሄሮድስ በጲላጦስ የነበረው መከራና የነበረው ፍርድ ሁሉ አብቅቶ በጲላጦስ አደባባይ ላይ የቆመበት ሰዓት ነው። ከሶስት ሰዓት እስከ ስድስት ሰዓት ደግሞ የተገረፈበት፣ የተጎተተበት ደስ እያላቸው ወስደው እስኪበቃቸው እየሰደቡት የገረፉበትም ደግሞ ይታሰባል። ይህንን የሚገልጡ የተለያዩ ትምህርቶች፣ ምንባባት፣ ቅዱሳት መጻሕፍት እየተነበቡ ስግደት እየተሰገደ ይታሰባል። ስድስት ሰዓት ላይ እያቻኮሉ ወስደው እየጎተቱ ወስደው በቀራኒዮ ተራራ ላይ በሁለት ወንበዴዎች መካከል ላይ ሰቅለውታል። ፀሐይ ጨልሟል። ጨረቃ ደም ለብሷል። ከዋክብት ረግፈዋል። አለቶች ተሰናጣጥቀዋል። የቤተ መቅደስ መጋረጃ ከላይ እስከታች ተከፍሏል። ሙታን ተነስተዋል። ይህ ሁሉ ተአምራት የተደረገ የሰው ልጅ ልብ ግን ደንድኗል። በዛ ህይወት ውስጥ ስለኛ በዝምታው ውስጥ ሆኖ ሞትን በሞቱም ህይወትን የሰጠንን ጌታችንን በማሰብ እንሰግዳለን። የኢየሱስ ክርስቶስ ወደ ምድር መምጣትና መከራን ተቀብሎ ተሰቅሎ መሞት ለሰው ልጆች መዳን በመሆኑ ይህንም ምዕመኑ ወደ ህይወቱ በመለወጥ ሊተገብረው እንደሚገባም የቤተ ክርስቲያኗ አስተምሮ ያስረዳል። ክርስቶስ ራሱ ህይወት ነው። ህይወትነቱን ነው የምንማረው መጀመሪያ ህይወትነቱ። ጌትነቱን መድኃኒትነቱን አዳኝነቱን መማር። ስለዚህ ክርስቲያን ነኝ ክርስቶስን አምናለሁ በሞቱ በትንሳኤው አምናለሁ ህይወት አግኝቻለሁ የሚል ሰው ይቅርታውን ሊማር ይገባል፣ ፍቅሩን ሊማር ይገባል፣ ትህትናውን ሊማር ይገባል። ያን ሁሉ እያደረጉት እሱ ግን በፍጹም ይቅርታ ያቸው ነበር። ስለዚህ በክርስቶስ ያገኘነው ይቅርታ ሌላውን ይቅር በማለት ላይ የሚመሰረት እኔ ይቅር እንዳልኳችሁ እናንተም እርስ በርሳችሁ ይቅር ተባባሉ ነው ቃሉ። ስለዚህ እንደወደደን ተዋደዱ፣ እንደወደድኳችሁ ተዋደዱ ተብለናል። ይቀር እንዳልኳችሁ ይቀርበሉ ተብለናል። ይሄን ትዕዛዙን መፈጸም በዚህ መምሰል ከእለተ አርብ ከስነ ስቅለት በሞቱና በትንሳኤው በህይወት አግኝቻለሁ በሚል አማኝ የሚጠበቀው ይሄ። በተመሳሳይ ዜና ስቅለቱን ስናስብ ለእኛ መዳኛ መሆኑን በመረዳት እኛም የትንሣኤ በዓሉ ስናከብር ያለው የሌለውን በመርዳትና በመጠያየቅ ሊሆን እንደሚገባ የሸካ ቤንች ሸኮ ምዕራብ ኦሞ አገረ ስብከት ሥራ አስኪያጅ መላከ ፀሐይ ብርሃነ አማረ ተናገሩ። የጌታችን የእምራይታችን የኢየሱስ ክርስቶስ የስቅለት በዓል በቤንች ሸኮ ዞን በሚዛናማን ከተማ በሚገኙ የተለያዩ ደብራቶች በስግደት ተከብሯል። አብዮት በቀለ ከሚዛን ቅርንጫፍ ተጨማሪውን አደርሶናል። በክርስትና እምነት ከሚከበሩ ታላላቅ በዓላት መካከል አንዱ ይህ የስቅለት በዓል ነው። የስቅለት በዓል በተለይም የጌታችን መድኃኒታችን የኢየሱስ ክርስቶስን መሰቀልን፣ መገረፍን እያሰበ ሕዝበ ክርስቲያኑ በታላቅ ድምቀት ይከበራል። ይህ በዓል በተለይም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንና በኢትዮጵያ ካቶሊካዊ ቤተ ክርስቲያን በታላቅ ድምቀት የሚከበር ሲሆን ከትንሣኤው በፊት የጌታን መሰቀልን፣ መገረፍን እያሰቡ የሚያከብሩበት በዓል ነው። ደቱን ስናከብር ያው ጌታ ኢየሱስ ክርስቶስ ለእኛ ሲል ያየውን መከራ በማሰብ እኛም ወደፊት ለህይወታችን ስንል የምናቀርበው ያንን ታሳቢ በማድረግ እየሰገድን ያለንበት ስርዓት ነው። ስግደት ያው በአሁን ብቻ ሳይሆን የሚደረገው ሁል ጊዜም ክርስቲያን የሆነ ሰው ሁሉ ክርስቶስን በማሰብ ክርስቶስን የከፈለውን መስዋዕትነት እና የከፈለውን አጠቃላይ ለሰው ልጆች ያደረገውን በማሰብ ስግደት ይሰገዳል። ክርስቶስን ስቅለት በማሰብ የእሱን መከራ አሁን በመስቀል ላይ የሚሰቃየውን በማሰብ ነው የምንሰግደው። ቤታቸው የሚከበረው ትንሳኤን በዓል ሲያከብሩ ያለው የሌለውን በመጠየቅና በመረዳዳት መሆን እንዳለበት ነው አስተያየት ሰጪዎቹ የሚናገሩትም። በዓሉን ስናከብር በተለይ የተቸገሩትን በማብላት፣ በማጠጣት፣ በማሰብ ነው ማሳለፍ ያለብን። በዓሉን በሚያከብርበት ሰዓት የተቻለውን ያህል ያለው የሌለውን ሰው መደገፍ እንዳለበት፣ መርዳት እንዳለበት ከልብሱም ከምግቡም አንስቶ በየትኛውም መስመር አቅሙን የቻለውን ያህል ደግፎ ባህሉ ማክበር እንዳለበት ተሳስቦ ማክበር እንዳለበት ነው። በጾም ወራት ከፍጣሪ ጋር በጾም በስግደት በጸሎት ማሳለፋቸውን ጠቅሰው በትንሣኤ ወራትም በጾም ወቅት የፈጸሙትን ህገ ስርዓትን አጠናክሮ እንደሚቀጥሉም ተናግረዋለም። በስግደት ስነ ስርዓት ላይ የተገኙ የሃይማኖት አባቶችም የጌታ ስቅለት ቤተ ክርስቲያኗ እያሰበች እለቱን በስግደት ታሳልፋለችም ብለዋልም። ቤተ ክርስቲያኗ እንደ ወትሮ ሁሉ ለአገር ሰላም ለህዝቦቿ ደህንነት ትጸለሰባቸው ይኖረው ይችላሉ እነሱን በማሰብ የሸካ ቤንች ሸኮ ምዕራብ ኦሞ ሀገረ ስብከት ከት ስራ አስኪያጅ መልአከ ጸሐይ ብርሃን አማረ እንደተናገሩትም ህዝበ ክርስቲያኑ በባለፉት ወራቶች በጾም በጸሎት ሲያሳልፍ መቆየቱንና ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የስቅለትን በማሰብ ህዝበ ክርስቲያኑ በጾም በስግደት ዕለቱን እንደሚያሳልፍም ጠቁመዋል። ህዝበ ክርስቲያኑ ሲጾም ሲጸልይ ከርሟል። አሁን ደግሞ ዛሬ የስቅለትን በዓል ነው በዚህ ተሰብስበን የምናከብረውና ይህም ምንድን ነው የሚባል ያው እንግዲህ ስቅለት መድህን ያለም ኢየሱስ ክርስቶስ የተሰቀለበትን እለት ነው ዛሬ እያስብን ያለ ነው በዚች በተሰቀለበት እለትና ሰዓት ዛሬ ትትናን አስተምሮናል ፍቅርን አስተምሮናል አንድነትን አስተምሮናል ክርስቲያኖች እኛ ዛሬ እስካሁን ድረስ ስንጾም ስንጸልይ ፍቅር አንድነትን ነው ማስተማር ያለብን። በዚህ በተሰቀለበትም ወቅት ለእኛ ለክርስቲያኖች ፍቅር ትህትናን አስተምሮ እና እኛ ዛሬ ጥላቻን፣ መለያየትን፣ ተንኮልን አስወግደን አጥፍተን አንድነትና ፍቅርን ልንወርስ ይገባልን፣ ብለዋል። ስግደቱም ስንሰግድም በቂም በቀልና በጥላቻ መሆን የለበትም ያሉ ሥራ አስኪያጁ የተጣላ ታርቆ ቂምና ጥላቻን ትቶ ወደ እግዚአብሔር መቅረብ ይገባልን፣ ብለዋል። ከፊታችን የሚከበረው የትንሣኤን በዓል ስናከብር እንደ ወትሮ ሁሉ ያለ የሌለውም በመጠየቅና በመረዳዳት ሊሆን ይገባልን፣ ብለዋል። በጾም ወቅት ሕዝበ ክርስቲያኑ ያሳየው በጾምና በጸሎት የመትጋት ጽናትም ከጾኑም በኋላ አጠናክሉ ይቀጥል ይገባል ብለዋል ሥራ አስኪያጁ። በተመሳሳይ ዜና ሕዝበ ክርስቲያኑ የስቅለት በዓልን ሲያከብር ሃይማኖታዊ አስተምሮ በሚያዘው መሰረት በአብሮነት በመከባበርና የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ የጉራጌ ዞን የሃይማኖት አባቶች አሳሰቡ። የሃይማኖት አባቶቹ ለመላው የክርስትና እምነት ተከታዮች ለስቅለት በዓል የእንኳን አደረሳችሁ የመልካም ምኞት መልእክታቸውን አስተላልፈዋል። ዝርዝሩ መሐመድ ሽሁር ከወልቂጤ ቅርንጫፍ አድርሶናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጉራጌ ሀገረ ስብከት ስራ አስኪያጅ መጋቢ ስፋት ሳህሉ ተሰማ የስቅለት በዓልን በማስመልከት ባስተላለፉት መልእክት የስቅለት በዓል በኦርቶዶክስ ተዋህዶ ቤተ ክርስቲያን ዘንድ ከሚከበሩ ዘጠኝ አበይት ዓመታዊ ክብረ በዓላት መካከል አንዱ ሲሆን ኢየሱስ ክርስቶስ ለሰው ልጅ መዳን ሲል የተሰቀለበት እለት ነው ብለዋል። እለቱ ኢየሱስ ክርስቶስ በከፈለው መስዋዕትነት የሰው ልጅ ከኃጢአት ከሞት፣ ከፍርድና ከስቃይ የተላቀቀበት በመሆኑ ህዝበ ክርስቲያኑ እለቱን እያሰበ በሀዘንና በደስታ ስሜት እንደሚያሳልፍ ተናግረዋል። ስቅለት ሁለት መልክ አለው። አንደኛው በሀዘን የሚከበር በዓል፣ ሁለተኛው ደግሞ በደስታ ስሜት የሚከበር በዓል ማለት ነው። በመሆኑም ህዝበ ክርስቲያኑ የስቅለት በዓልን ሲያከብር ሃይማኖታዊ አስተምህሮ በሚያዘው መሰረት መሆን እንዳለበት የጠቆሙት ስራ አስኪያጁ በዓሉ እርስ በርስ በመዋደድ በመከባበርና በመደጋገፍ እንዲሁም የተቸገሩትን በመርዳት ማሳለፍ እንደሚገባ አስገንዝበዋል። ሰውና ሰው መዋደድ አለበት። ሰውና ሰው መከባበር አለበት። ሰውና ሰው መናናቅ ያለበት ሰው ሰው ነው። የሞላለት ሰው የሞላለትን ነገር ለጎደለበት ሰው ሊሞላ ይገባል። የጎደለበትም ሰው ከሞላለት ሰው ሊያገኝ ይገባል። ምክንያቱም ባለመብት ነው፣ በእግዚአብሔር ዘንድ ታዘውለታልና ማለት ነው። በኢትዮጵያ ካቶሊካዊት ቤተክርስቲያን የእምድ ብር ሀገረ ስብከት ጳጳስ አቡነ ልቋስ ፍቅሬ እንዳሉት ኢየሱስ ክርስቶስ ለሰው ልጆች ፍቅርን ለመግለጽ ሲል ሞትን የተቀበለበት እንዲሁም ይቅርታን ያስተማረበት በዓል ነው። በመስቀል ላይ የከፈለው ዋጋ ያፈሰሰው ደሙ ነው ይቅርታን እንድናገኝ የሚያደርገን። ከእርሱ የምንማረው ደግሞ የፍቅር ጥግ የሌለው እንደሆነና ምረህቱ ይቅርታና ጸጋው ዘላለማዊና ገደብ የለሽ እንደሆነ ስናምን ደግሞ እኛም ይቅር ባይነትን ከእሱ እንድን ለማመድ ያስተምራል። ይህም ህዝበ ክርስቲያኑ ይቅርታን በተግባር መዋል እንዳለበት እንደሚያስተምር በመጥቀስ በዓሉ በልዩ ልዩ መርሃ ግብሮች እንደሚከበር ተናግረዋል። በመሆኑም በዓሉን ስናከብር ከጥላቻ በመራቅ የበደሉንን ይቅር በማለትና በመደጋገፍ ሊሆን እንደሚገባ በማመላከት በዓሉ የበረከት የጽድቅና የተስፋ እንዲሆን መልካም ምኞታቸውን ገልጿል። እግዚአብሔር ልጁን እንዲሞት ያደረገለት ሰው ስለሆነ ሁሉንም በፍቅር እንድንይዝ የምንማርበት በዓሉን ስናከብር እርስ በርስ የምንደጋገፍበት የምንረዳዳበት ነው። በመስቀል ላይ ተሸንክሮ መሞቱ ለሚያምኑ ሁሉ የበረከት የጽድቅ፣ የቅድስና፣ የተስፋ በዓል እንዲሆን ታላቅ ምኞት አለኝ። የጉራጌ ዞን የሃይማኖት ተቋማት ጉባኤ ዋና ጸሐፊና የወልቂጤ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ ወንጌላዊ አሳየ ደንድር በበኩላቸው ስቅለት ፈጣሪ ለሰው ልጆች ያለውን ጥልቅ ፍቅር ለመግለጽና ለማዳን የተከፈለ መስዋዕትነት መሆኑን እንደሚያሳይ አስረድተዋል። ክርስቶስ ኢየሱስ ሞት፣ ክርስቶስ ኢየሱስ ስቅለት በእግዚአብሔርና በሰዎች መካከል በኃጢአት ምክንያት የገባውን የጥል ግርግዳ ለማፍረስ በሰዎችና በእግዚአብሔር መካከል እርቅ ለማድረግ ሰላም ለማድረግ በእግዚአብሔር ወልድ የተከፈለ ዋጋ ነው። ዕለቱን በአንድነት በጾምና በጸሎት እንደሚታሰብ ያነሱት ወንጌላዊ አሳያኝ ምእመኑ በዓሉን ሲያከብር ለሰው ልጆች የተከፈለውን ዋጋ በማስታወስ ፈጣሪን በማመስገንና ማኅበራዊ እሴቶችን ይበልጥ በማዳበር እንዲሁም ያላቸው ለሌላቸው ወገኖች በማካፈል መሆን እንዳለበት አስገንዝበዋል። በአንድ ላይ በህብረት ማሳለፍ ይሄ ከአማኙ ከክርስቲያን ሁሉ የሚጠበቅ መንፈሳዊ ኃላፊነት ነው። ካለን ለሌሎች የማካፈልና የመቆረስ መንፈሳዊም ጥሩ ማኅበረሰባዊ ወይም ባህላዊ ልምዶችም አሉንና ይህንን በማድረግ ማሳለፍ ይጠይቀናል። ሰላም የሁሉም ነገር መሰረት መሆኑን ያነሱት የሃይማኖት አባቶቹ በሀገሪቱ ዘላቂ ሰላም እንዲሰፍን ምእመኑ የድርሻውን መወጣት እንዳለበት አባታዊ ጥሪ አቅርበዋል። አርአያነታችን፣ ምሳሌነታችን አስተማሪ መሆን እንዲችል የሰላም አምባሳደሮች ልንሆን ይጠበቅብናል። ሰላምን ለማስፈን በሚደረጉ ጥረቶች ሁሉ በጸሎትም በተግባርም መትጋት ነው። ሰላምን የሚያደፈርስ ክርስቲያን ሊኖር አይገባው። ሰላም ለሀገራችን በጣም አስፈላጊ ነገር ነው። ለእምነት ተቋሞቻችን አስፈላጊ ነገር ነው። ለእያንዳንዱ ሰው በየዕለቱ እንቅስቃሴ ውስጥ በሚያደርገው ህይወት ውስጥ በጣም አስፈላጊ ነገር ነው። ሰላም ደግሞ ከሆነ አካል የምንጠብቀው አይደለም። በመጨረሻም የሃይማኖት አባቶቹ በዓሉ የሰላም የፍቅርና የጤና እንዲሆን በመመኘት ለመላው የክርስትና የተከበራችሁ ተመልካቾቻችን፣ ከደቡብ ቴሌቪዥን ለቀን ያልናቸው ዜናዎች እኝን ይመስሉ ነበር። ከዜናዎቹ ጋር ምንይሉ በየነ ቆይታ ያደረግኩ። በቀጣይ ሌሎች መሰናዶቻቸውን ለእናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ቆይታን ተመኛለሁ።